አዲስ ጀበና እናቴ ገዝታ ሰጠችኝ። በዛ ጀበና ውስጥ ነው ገንዘብ ማጠራቀም አይ ቲንክ 25 24 ዓመት ይሆነኛል፣ ከአንድ ሚሊዮን ብር በላይ መቁጠር የጀመርኩት። የቲክቶክ ሱስ እኔንም ሁላችንንም የቲክቶክ ሱሰኛ ሁነናል። እኔ ሁኛለሁ፣ የእናንተም ባላቅ። በተቻለ መጠን ማታ ማታ ይሄ ስክሮ እያደረግን የማይሆን ኔጌቲቭ ነገር እየሰማን ከዛ ደግሞ ወደ አልጋ ስንሄድ መጥፎ ህልም ከምናይ ህጎ ስራ ሰዎች ዶክተር እየተባሉ በብዙ ዩኒቨርሲቲዎች እየተሸለሙ ነውና እኛ ደግሞ በዚህ ሶሻል ሚዲያ ላይ ዶክትሬት ለምን አንሰጠንም ብሎ ብዙ ጊዜ ነበር ምን የሚለኝና እኔ ምን ፈልጋለሁ ምን ፈራለሁ መሰለ፣ ሰዎች፣ ከዛ ዘመን ጀምሮ አዲስ አበባ እንደምገባ ትልቅ ኑሮ እንደሚኖረኝ አለምን እንደም የኔ አላማ ሌላ ነው። ሀሳቤም ከተማ ነው። መንጃ ፈቃዴን አውጥቼ አዲስ አበባ ገባ። ሞቲቬት። ሰላም ሰላም፣ መስፍን ከሳውዝ አፍሪካ መልካም ሰው ልጅ ነው። ከመንሱር ጋር ባለፈው ተገናኘን። መንሱር ባለ እንጀራ ሰውዬ ነኝ እንጀራ። ዋው ትልቅ ታሪክ አለው። ሶፊት ታውቀዋለህ? ታሪኩ በደምብ በደምብ አውቀዋለሁ። እንደዚህ አይነት ይቅርታ አርግልኝና እንደዚህ አይነት ሰዎች አሁን አስበው፣ ላይቭ እንጀራ እየጋገረ ሳውዝ አፍሪካ ላይ ለኢትዮጵያውያን ይሸጣል። እኛ ኢትዮጵያ ውስጥ እኮ ከሱ የማይተናነስ እንደዛ አይነት ነገር ላይ ራሳችንን ዝቅ አድርገን መስራት ከቻል በትንሽ መለወጥ የምንችልበት በጣም በጣም ብዙ ኦፖርቹኒቲዎች አሉ እና ከዚህ ሰው ትልቅ ትምህርት እንማራለን። እኔ ተረኛ ፓስተር። እሺ፣ አዎ። በመጀመሪያ ደረጃ አሁን በደንብ መንፈሱን ምናምን ተደር ጀመረ። ባህል ስርዓት ወግ ስለሆነ መንሱር ለማንም ስፖንሰር ስላላረገ ለኔ ቲሸርት ይግዛልኝና እኔ ነገ ቅዳሜ እሬቻን ማክበር ፈልጋለሁ። ምን ነው ፀጉሩን አከከ? በልቶኝ ነው። ለምን ይበላል? አይ እሬቻን በእውነት እሬቻን ማክበር ፈለኩኝና አደገኛ አስማተኛ የሆነ ቲሸርት ታሰፋልኝ። ምን ሪታን አከብራለሁ ቅዳሜ መንሱር። ለምን አንተ መጀመሪያ ደረጃ ማክበር ከፈለክ ለምን ቅድመ ሁኔታ አዘጋጀ? ቲሸርት መግዣ አተህ ነው ወይስ ግዴታ ቲሸርቱን መንሱ ቆኛ አይደለም። የቲሸርት መግዣ እንደማላጣ ታውቃለህ። ግን መንሱር አደረገልኝ ስለ የራሱ የሆነ የሆነ ነገር ይሰማኛል። በቃ የራስህን ለብሰህ ሂድና እዛ ታገኘዋለ የእሱን እሱ ይሰጣል። እኔማ ግን ለደም ለደምረው ግን አደራችሁ እንዳትረሱ። ዲላላ አለው መንሱሬ እንደነ ሁለታችሁንም ሰላም ይላል። ከረጅም ጊዜ በኋላ ነው መንሱር ነው ያገኘሁት። ዳዲን ግን ያው አገኘው አሎ ትንሽ ተራርቀናል፣ ነው ዳቤት ጤነኛ በነበረ ዘመንም አገኘ ነበር። አአ ነበር ያ ያማ አካውንት የተዘጋ ሌላ ከፈትኩ። አንተም እንደድሮ አይደለም አክቲቭ አይደለም። ተጋባለ በእርግጥ እንደ ድሮ አክቲቭ አይደለም። ስላገኘው ደስ ብሎኛል። ዳድዬ መንፈሳዊ አባቴ ነው እጅግ በጣም ወድ አባት ነው ያለኝና በዚህ አጋጣሚ ስላገኘዋችሁ በጣም ደስ ብሎኛል። እኔ ለመንሱሪ የምጠይቀው ጥያቄ በስንት እድሜክ ነው የመጀመሪያን አንድ ሚሊዮን ብር የሰራው? እና ሲቀጥል ደግሞ ለወጣቱ ብር አያያዝና ጊዜ እንዴት አድርገህ ትመክራለህ? ምክንያቱም ወሳኙ እሱ ነው ብዬ ስለማምን ከተመክሮክ አጠር ያለች ነገር ብታደርግልን ደስ ይለኛል፣ ብታካፍለን ደስ ይለኛል። አመሰግናለሁ። እንግዲህ መቼ አንድ ሚሊዮን ብር መጣ የሚለውን መጨረሻ ላይ እናድርገውና ሁለቱ ጥያቄዎች ግን እንደገና ደግመህ ብትነግረኝ ምን አልከኝ? የጊዜ እና የገንዘብ አጠቃቀም። በጣም አሪፍ ጥሩ ጥያቄ ነው። በነገራችን ላይ ይሄ በጣም ኢምፖርታንት በጣም ኢምፖርታንት የሆነው ጉዳይ ምኑ ላይ ነው መሰለ? ይሄንን ስሩላ የጊዜ አጠቃቀማችን እኔንም ጨምሮ ችግር አለብን። ለምን አሁን አሁን አሁን አሁን ነው ትንሽ ይህንን ወደ ሶሻል ሚዲያ መምጣት ከጀመርኩ በኋላ እና የጊዜ አጠቃቀም በምን መልኩ መሆን አለበት የሚል ነገር በደንብ ከተለማመድኩ በኋላ አሁን ያለኝ ሁኔታ የነገውን እስኬጁል እኔ ዛሬ ጽፌ ነው ፊት ለፊት መኪና ላይ የማስቀምጠው፣ ጠዋት ከቤት ስወጣል። እንደገናም ደግሞ ጠዋት ልክ 11 ሰዓት ተኩል እነሳለው። የእስልምና እምነት ተከታይ ልኝ፣ ሰላቴን ሰግዳለው፣ ጌታዬን ለምናለው። ኤርሊ ሞርኒንግ ሁለት ተኩል ያው ቲክቶክ ላይ እንዴት አደራችሁ ነው ስራው ከዛ በኋላ ቀጥታ ወደ ስራዬ ወደ ቢሮዬ ወደ ኑሮዬ ነው መሄደው። እንደዚህ ደግሞ በማገኘው አጋጣሚ የረፍት የመሳሳትን ተጠቅሜ ይኸው ከነሶፊ ጋር ቁጭ ብዬ እንትንላለው። ግን ምንድነው በዚህ ሰዓት አሁን ባለው የቲክቶክ ሱስ እኔንም ሁላችንንም የቲክቶክ ሱሰኛ ሁነናል። እኔ ሁኛለው። የእናንተም ባላቅ በተቻለ መጠን ማታ ማታ ይሄ ስክሮ እያደረግን የማይሆን ነገቲቭ ነገር እየሰማን ከዛ ደግሞ ወደ አልጋ ስንሄድ መጥፎ ህልም ከምናይ በተቻለ መጠን ኤርሊ መተኛት እኔ አሁን ልክ አራት ተኩል እስከ አምስት ሰዓት ስልኬን ሳሎን ላይ አስቀምጬ ነው ወደ መኝታ ክፍል የምገባው ከዛ ልክ ከ11 ሰዓት ተኩል በኋላ ስነሳ ጸሎቴን አርጌ ከአንድ ሰዓት ወይ ከአንድ ተኩል በኋላ ነው ወደ ሶሻል ሚዲያው እንኳ ተመልሻ አንዳንድ ነገር ቼክ የማደርገው እና የጊዜ አጠቃቀማችንን ኢትዮጵያ ውስጥ ብዙ ችግር አለብን ለምን ቢባል በጣም ብዙ ወንድም እህቶችን አሜሪካ ድረስ በአካል እጄ አይቼ አውሮፓ የሚኖሩ ወዳጆችን አይቼ እንዴት አድርገው ጊዜያቸውን እንደሚጠቀሙ 18 ሰዓት እየሰሩ ደብል ሰዓት እየሰሩ ነው ገንዘብ ሜክ የሚያደርጉት። እኔ ኢትዮጵያ ውስጥ እንዲያው መንግሥት ቢያደርገው ብዬ የምመኘው ቀጣይ አመታት ኦር ደግሞ አሁን ፋብሪካዎቻችን 24 ሰዓት መስራት ቢችሉ። አሁን ድሮ የኤሌክትሪክ ጉዳይ ነበር፣ አሁን እንኳ ይሄው ኤሌክትሪክ ጥሩ እየመጣልን ስለሆነ ቀን አንድ ሺህ ሰው የሚያሰራ ፋብሪካ ማታ ደግሞ ሌላ አንድ ሺህ ሰው ያስተናግዳል። ለብዙ ትውልድ የስራ እድል እንፈጥርበታለንና የሰዓት አጠቃቀማችን በጣም በጣም ችግር አለበት፣ የኔም የብዙዎቹ ስለዚህ በጣም መስተካከል መቻል አለበት። ከዛ ሁለተኛው ጥያቄ የገንዘብ ጉዳይ ነው፣ እኔንም ጨምሮ ይሄንን እኔ ተወቃሽ ራሴን የማደርገው ብዙዎቻችን ለሚያስፈልገን ሳይሆን ለምንፈልገው ነገር ነው ብር የምናወጣው። የሚያስፈልገን ኢምፖርታንት ነገር እያለ ግን ዝም ብሎ ለማይረባ ነገር አሁን ጠዋት መተው ያልቻልኩት ለመተው ግን እስከ ሀያ ሀያ ድረስ ሀያ ሀያ ብዬ ባመጣሁት ሲስተም እስከ ሀያ ሀያ ድረስ መተው ያለብኝ ነገር ጠዋት ጀምሮ እስከ ማታ የማደርገው ስተት መተው ያልቻልኩት ግን የማይጠቅመኝ እሱ ነገር ላይ በጣም በሰፊው እየሰራው ነው ያለሁት። ከጊዜ አጠቃቀም ከገንዘብ ቁጠባ በአንድ ወዳ አንድ ወዳጄ ባለፈው ቲክቶክ ላይ ላይ ገብቱ ነበር እኔ ገጠር ጉራጌ ሀገር ነው ምኖረ አለኝ አዲስ ጀበና እናቴ ገዝታ ሰታኝ በዛ ጀበና ውስጥ ነው ገንዘብ ማጠራቅመው አለኝ። ግን እናቴ ታማ እናቴ ታማ ጀበናውን ሰብሬ እጄ ሳሳክማት ስምንት ሺህ ብር ከውስጡ አገኘዋለን። ቆጣቢ ትውልድ መሆኑ ያስፈልጋል። ገንዘብ በየቀኑ ትንሽ ትንሽ ብር ማስቀመጥ ብንችል፣ እዛ ጀበና ውስጥ አድርጉ እያልኳችሁ ሳይሆን ትንሽ ትንሽ ብር ማስቀመጥ ብንችል ያ ብር ተረስቶ ነገ ደግሞ ወደ ስራ ልናውለው ስለምንችል የገንዘብ ቆጣቢ ትውልድ መፍጠር የግድ ያስፈልገናል። የብድር ተቋማት እያደረጉ ያሉት እንደዚህ አይነቱን ነገር ነው። ሰው በየቀኑ መቶ ብር ለምን አታገኝም? የቀን ሰራተኛ ሆነ በቀን መቶና ሁለት መቶ ብር አምስት መቶ ብር አግኝተ ያንን ባንክህ ላይ ብታጠራቅም ያ ትራንዛክሽን ነው። ሃምሳ ሺ ብር አርባ ሺ ብር መቶ ሺ ብር እንድትበደር የሚያደርግህና ቆጣቢ መሆን ግድ ይላል። አንድ ሚሊዮን ብር የሚለው ጥያቄ ደግሞ ወንድሜ አልሐምዱልላህ ጌታ ይመስገን አገር ቤት እያለው ከ200 ከ300 ሺህ አልፍ ያላቅም። ከዛ በኋላ አይሱዙ ሹፌር ሆንኩኝ። ቀንና ማታ ነበር ምነዳው በ25 ብር አበል። ከዛ በኋላ አዲስ አበባ ገባው። አዲስ አበባ ገብቼ ጅቡቲ በኮኔክሽን ከሰው ጋር ተዋውቄ የሎጂስቲክ ስራ ሰራው። ማክሲመም አይ ቲንክ 25 24 ዓመት ይሆነኛል ከአንድ ሚሊዮን ብር በላይ መቁጠር የጀመርኩት። ቡላላ፣ በሰፊው ደግሞ ሌላ ቀን መልስ፣ ብዙ ሰዎች ስላለ ማለት ነው እሺ መንሱር እሺ አጥጋቢ ነው ይሄም መልስ አጥጋቢ ነው አመሰግናለሁ በጣም እኛ ካለን ስታትስ ወይም ከርሶ በታች ያሉ እድሜ ያላቸው ወጣቶች ባሉት እንትና አንጻር ከኋላ የሚመጡ ጀኔሬሽን ትምህርት መውሰድ ስለሚፈልጉ እኔም እንደ ፐርሰናሊ ማወቅ ስለሚፈልግ ለምን እንደርሶ መሆን ብቻ ሳይሆን ከርሶ በላይ መሆን ነው የሚፈልገው እኔ ለወደፊት አሁን ላሉት ደረጃ በሀብትም እውቀትም በብዙ ነገር መች ነው ፍልሚያ የጀመሩት? ምን ያህል ጊዜ ፈጆት ብዬ ለመጠየቅ ነው። ዶክተር መንሱር አንድ ሌላ ደግሞ የማረጎትን እንትን ቢያስቀምጡ፣ ዲአርን ቢያስቀምጡ፣ ዛሬ እንግዲህ ላውንች አድርገዋልና ዲአር ብሎ ቢያስቀምጡ እኔ ደስ ልኛል ለማለት ነው። አመሰግናለሁ። ያለው ወንድሜ እንግዲህ ዶክተር የሚለው ፓስተር ሶፊ ብዙ ጊዜ ወዳጄ ነው። ቡና እንጠጣለን እንገናኛለን። መንሱር እንዲያው ይሄ የዶክትሬቱን ነገር ለምንድን ነው የማታደርገው? ህጎ ስራ ሰዎች ዶክተር እየተባሉ በብዙ ዩኒቨርሲቲዎች እየተሸለሙ ነው፣ እና እኛ ደግሞ በዚህ ሶሻል ሚዲያ ላይ ዶክትሬት ለምን አንሰጠንም? ብሎ ብዙ ጊዜ ነበር እንትን የሚለኝ እና እኔ ምን ፈልጋለሁ ምን ፈራለሁ መሰለ፣ ሰዎች አልተማርኩም ነገ ከነገ ወዲያ ደግሞ ይሄው ራሱ ራሱን ዶክተር ብሎ ምናምን የሚል ነገር እንዳይፈጠር ስጋቱ ስላለኝ ነው። ዛሬ በሱ ቤት ለምንድን ነው ዶክተር የሚለውን ማድረግ የማልወስደው? ለምን በኢትዮጵያ ታሪክ በኢትዮጵያ ስራ ውስጥ ዶክተር ያልሆኑ ሰዎች በመልካም ስራ ዩኒቨርሲቲ ላይ ዶክተሬት እየተሰጣቸው ነው። ከምናደንቀው አርቲስት ከቴዲ አፍሮ ጀምሮ ከነ ዶክተር አሊ ብራ ጀምሮ እነሱ ዶክተሬት የላቸውም። መቼምና ያው በእውቅና በመልካም ስነምግባራቸው ነው ዶክተር የሚሆኑት። እና መንሱር ለምንድን ነው ዶክተር ማ የሆነው? ሶፊ በጣም ብዙ ስራ ሰርቶ ነበር። በዚህ ጉዳይ ላይ ግን ተው እያልኩት ነው ያው። እና እየሄድን ነው። አሁንም አልቆመም እኮ እሱ አሁንም አልቆመም። እዚህ ሶሻል ሚዲያ ላይ ተጽዕኖ የሚፈጥሩ ልጆች አሁንም ተደራጅተን እየሰራን ነው። ኤኒዌይስ ያው ይሄ የአንተ ትህትና ሊሆን ይችላል አልቀበልም የሚለው ግን እኛ ለሌሎች ሰዎች ሞዴል ደሞ ሌሎችም ደግሞ እዛ ደረጃ እንዲደርሱ እንጂ እኮ ዶክተር የሚለው ከፊት ሲጨመር ደሞዝ አይጨመርልህም የሚጨምር ነገር የለው፣ ግን ለሌሎች መበረታቻ እንዲሆን ነው እንጂ ሌላ ምንም አይደለም። ከዛ በላይ የሆነውን እኮ ይዛል ወ ካሽ ካለ እኮ ምንም አመሰግናለሁ። እንደዛ ነው። ሌላው ለትውልድ የሚለው በጣም ትልቅ ኢምፖርታንት ነገር ነው ወንድም። ትውልድ በተቻለ መጠን ሰው መሆን መቻል አለብን። ሁላችንም ሁላችንም ሰዎች ነን፣ ግን ከሰው ደግሞ ሰው መሆን መቻል አለብን። አየ እኛ ሰው ስንሆን ቤተክርስቲያን ነው የምንሄደው፣ ሰው ስንሆን መጽሐፍ ቅዱስ እናነባለን፣ ሰው ስንሆን እስልምናችንን ሃይማኖታችንን እናጠብቃለን። ወደ ቤተ ክርስቲ ወደ መስጊድ እንሄዳለን። እናት አባታችንን እናከብራለን። ስለዚህ እኔ ለትውልድ የማስተላለፈው መልእክት ምንድን ነው? ሁሌም ህይወት የሚጀምረው ከቤት ነው። እናት አባታችንን ስናከብር፣ ውጭ ያለውንም ሰው እናከብራለን። ከዛ ደግሞ ባለን እምነት እስላምም ሁን ፕሮቴስታንት ሁን ኦርቶዶክስ ሁን፣ ዋቴቨር እምነትህ ላይ ጠንካራ መሆን መቻል አለብህ። አክራሪነት ሳይሆን ጠንካራ መሆን ቤተ ክርስቲያን መሄድ መጸለይ መስጊድ መሄድ ሰላት መስገድ እንደዚህ ኢምፖርታንት ነገሮችን ማድረግ ከዛ በኋላ ደግሞ ህልም እኔ አገር ቤት እያለሁ ተማሪ ሁኜ ገና የአንደኛ ክፍል የሁለተኛ የሶስተኛ ክፍል ተማሪ ሁኜ መኪና አይገባም ነበር እኛ አገር የሜንሽን ፎር ሜንሽን መኪና ጫካ እያቆራረጠ ነበር የሚመጣውና በዛ መኪና ተንጠልጥዬ እየሄድ ፏፏቴ ያሳያቸው ነበረ። ከዛ ዘመን ጀምሮ አዲስ አበባ እንደምገባ ትልቅ ኑሮ እንደሚኖረኝ አለምን እንደምዞር ሞት ተብቃቂቼ ነው እየኖርኩ ያለሁትና ይሄን ህልም ነው ድሮም የምመኘው። በልጅነትም ሁኜ ሁሉ ደግሞ ያደረገልኝ ምንድን ነው የእናት የአባቴን ምክር በጣም ሰማ ነበር። እናቴ ተወት አድርግ ስትለኝ አላደርግም፣ አባቴና ሰላት ስገድ ሲለኝ መስጊድ እጄ እሰግዳለሁ። አብሬ እነቴ ላይ ጎበዝ ጠንካራ የሚባል ሰው ነበርኩኝና አልሐምዱሊላ፣ ዛሬም ሰላቴን እሰግዳለሁ፣ ጌታዬን አመልካለሁ። ይሄ ማለት ምንድን ነው ትልቅ ሰው ስትሆንም እድሜ እያደገ ሲሄድም በልጅነት ያፈራኸው የዘራኸው ዘር ተከትለው ይመጣል ማለት ነው። ለዛ ነው እያንዳንዱ ሰው በራሱ መልካም መሆን አሁን፣ እኛ መልካምነትን በገንዘብ አንገዛው። ፈጣሪ በነፃ የሰጠን ነገር ቢኖር መልካም መሆን ነው። ፈጣሪ ምስክሬ ነው። መልካም ስንሆን መልካም ሰዎች በዙሪያችን ይበዛሉ።